እንኳን ደስ አላችሁ እንኳን ደሳለን አለን እንግዲህ ሮቤል ባመጣው ሀሳብ ተሰማምተው ስምምነትን ላይ ደርሰው መርመሪ የሚሆን ዶክተር ዋን በተሰማሙት መሰረት ራሄል ምንም እርግዝና እንደሌለበት ዛሬ ተረጋግጠዋል እውነት ለመናገር እጅግ በጣም ደስ ይላል ዛሬ ደግሞ ያናደደችኝ ፅናት ናቸው እሺ ወረቀቷ መጣ ሰጣት ለምንድን ነው መጀመሪያ ደስተኛ ሆነ ነበረ። ከኋላ ግን ያው ቢሆንም ባታረግዝም ውሸትም ቢሆን እኮ ማግጠሃል፣ ከእሷ ጋር ተኝተሃል ብላ እንድገና ያዙኝ ልቀቁኝ አለች። ፅናት ተይ እንጂ ተረጂ ሱ እሱ ሆን ብሎ እንዳደረገው ታውቂያለሽ፣ ነግሮሻልም ደግሞ ሰሞኑ። ስለዚህ መጠጥ አጠጥታ በመጠጡ የሆነ ነገር መረዛ እንዲተኛ አድርጋ፣ ልብሱም እንዲያወጣ አድርጋ ግን ምንም ነገር እንዳልተፈጸመ ያው ዛሬ በምርመራው አይተሻል። ይሄ ደግሞ መረዳት ያቺ ነው። በድጋሚ ልጁን ቀልቡን መስበር ጥሩ አይደለም። አሁ ምንደው ሸዋ ተይንጂ ይጽናል። በነገራችን ላይ አንቺም ውስጥሽ ያው ተሰብሯል፣ አዝኗል። ልብሽም ያው እናቃለን። ቢሆንም ግን አንዳንዴ ሰውነንና ያው እንደ ሰውኛ መረዳት ግድ ይለናል። ሆን ብሎ አልማገጠም። ይሄ አንቺ ልብሽም ያውቀዋል አንቺ ታውቂያለሽ። ስለዚህ አንዳንዴ ድርቅ ማለት ጥሩ አይደለም እና ድርቅ አትበይ ማለት ነው። ሌላ አሁንም ታስራም እስር ቤትም ተንኮል እየሰራች ነው። እንደገና ህይወታቸው ላይ ሌላ መዘዝ መፍጠር ነው ጀምራለች ኦልሬዲ። ይህ ደግሞ የተጠቀመችው አሁንም በብሌን እናት ነች። ብሌን እናት እዛ ቤት እስካልወጣች ድረስ ወይም ደግሞ ግርማና ጽናትን ሌላ ቤት እስካልወጡ ድረስ አሁንም ህይወታቸው አደጋ ላይ ነው። እንግዲህ ዛሬ መጨረሻ አካባቢ ቢሮ ድረስ ሰው ልካበት ነበረ። ያን ሰው ማን ነው የሚለውን በሚቀጥለው የምናይ ይሆናል። እንግዲህ እኔ የሚፈራውት የጋሽ ግርማ ነርቨዘ የመጀመሪያው በሽታው እንዳይነሳበት እዛው እንዳይወድቅ እና ሌላ ነገር እንዲያጣር ነገሩ እንደዛ ነው። ይህ ግን የራሄልና ድሌን እናት የጸነሰሱት ሀሳብ ነው ማለት ነው ሁለት ተንኮለኞች ሁለት ግፈኞች ማለት ነው ሰላም ዓለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ውድነ ተከበራቸው ክብረትና ክብረን ቻናል ቤተሰቦች እንዴት ናቸው ሰላም ናቸው በያላችሁበት ሰላማችሁ ይብዛ እዚ ቻናል አዲስ ሆናችሁ ሰብስክራይብ ሼር ላይክ እያደርጋችሁ አብራችሁን ቆዩ ማለት ነው እንግዲህ ፅናት ሰሞኑ እንደተጠበቀ ሆኖ ከትላንት ወዳ በጣም አጓጊ ነገር ነበረ ዛሬ ደግሞ መጥቷል፣ ማለት ነው እንግዲህ ሁላችንም መገመት ነው። ትላንት በነገራችን ላይ ላይቭ አይጉ እንጂ ወይም ደግሞ ቪዲዮ አይልቀቁ እንጂ ነግሪያችሁ ነበረ። ሀሳቡ ማለት ያው በውስጥ መረጃ ደርሶኝ እርግዝና እንደሌለባት ሆን ብላ እንዳደረገችው በምርመራው ታውቋል ብዬ ትላንት ቪዲዮ ሰርችላችሁ ነበረ። ያው ዛሬ መጥተዋል። እንግዲህ ያው እርግዝና እንደሌለና ሆን ብላ እንዳደረገችው ሁላችንም የምናውቀው ነገር ነው። ዛሬ ደግሞ ያው ግልጽ ወጧል። ትናንትና ለምን እንዳለቀቁ ባይታወቅም ያው ዛሬ ለቋል ማለት ነው። ሆኖም ግን ጽናት ልትቀበል አልቻለችም። ይህ ነገር ፈቃደኛ አልነበረችም። እርግዝናው ብታምንበትም ውሸት መሆኑን ብታምንም ግን ማቅጠሀል የምን ማገጥከብኝ ከእሷ ጋር ታይንተሀል ይሄ ለምን የሚለውን ያው አንዳንዴ ያው ትንሽ ድርቅርቅ ማለት ነው ጥሩ አይደለም። እሱ ደግሞ እንዳልኳችሁ ሆን ብሎ አይደለም ያደረገው። ይህን ድርጅት ለመውሰድ እና በአቢም የእውነት ፈልገው አይደለም። ራሄል ብቻ ብር ብር ብላለች፣ ያው ልትበሪ ይሆን ባላቅም ያው ብላለች፣ ተናግራለች። የምፈልገው ብር ነው ብላለች። ስለዚህ ይህ ድርጅት እንደምንም ብላ ያው በእጇ ለማስገባት ነበረ። አሁንም ግን በምንም በምን ማድርጋ በእጇ ማስገባቷን አይቀርም፣ ምክንያቱም በጣም መጥፎ ሰው ስለሆነች ማለት ነው። ስለዚህ ይህ ነገር አሁንም ያው ጽናት ይፈልጋልና የማን ነው የብሌን እናት እዛ ቤት እስካለች ድረስ ምንም ሰላም የሚገኝ አይመስለኝም። በነገራችን ላይ እዛ ቤት መውጣት አለባት። ማን እሷ? የብሌን እናት ብሌን፣ ከፈለገች ትውጣ ከፈለገች ደግሞ ከነሱ ጋር ምክንያቱም እዛው ቤት የሆነ ነገር ያዘች እዛው፣ እዛው የምታደርጋቸው ስለዚህ መውጣት ማስወጣት ግድ ነው ማለት ነው። ጋሽ ግርማ ይሄን ተጠቀም ሌላ ብሌንና ያው ሬቦ መን ነው ሮቤ፣ ለወስን ታርቋል። ደስ ይላል። ያሁን የቀሩት ጽናትና ባቢ ናቸው። እነሱም በቅርብ ያው ይታረቃሉ ብዬ አስባለሁ። ይህ ደግሞ የእኔ ተውልኝ። እኔ አሳምናታለሁ። የማስጠርቃችሁም እኔ ነኝ ብላለች። ማን ብሌን? ጥሩ ነው። ይህን አድርጊ ደግሞ ታደርጊዋለሽ። በነገራችን ላይ ጽናትና ፕሌን የፕሌን እናት ምንም እንትን የምትል ምንም አይለያዩም። እህቴ እህቴ ነው የሚሉት። እንግዲህ ያው እሷ ብትስቅም ቢያስቃትም እህትሽ የት ሄደች ሲል ጋሽ ግርማ በጣም ነው ገረማት። እንዴ ያይሻልም ወንድም እህቴ ላለም ምን ያለ ብ እንደ ትንሽ ልጆች ነው ምታላግጠው ማለት ነው። የፕሌን እናት ሁላች ፈልጌ ነው የእህቷን ምንም ብላ ታሳምናታለች። ያው ብርቅረይነት ያው ታምናለች። ብሌንም እንደ መጀመሪያ ባይሆንም ያው የተወሰነ የምታረቀው ይመስለኛል። ምክንያቱም ግን ከታረቁ አይቀር ሁሉም ነው እንጂ የተወሰነ የትንሽ ምናምን ነገር የለም። ልክ ሮቤል ብሌንን እንደታረቀ እውነታ ሁሉም ስለነገራት፣ አንዳንዴ ያው እውነት ሰው ደብቆ እውነታውን ደብቆ ውሸቱን የሚያወራ ሰው አለ። ከዚህ ስንወጣ ማለት ነው አንድ ሰው ለማግኘት ወይም ደግሞ የሆነ ነገር ያው የታጣለሰው ዋሽቶ ማስታረቅ ጥሩ ነው ይባላል፣ ግን አንዳንዴ እንደዚህ የተለያዩ ሰዎች ፍቅረኛ የሚሆኑ ወይም ደግሞ አንዱን ለማሳመን ውሸት አያስፈልግም። ያው እውነት ተናግሮ የመሸበት ማደር ነው። ምክንያቱም በቃ አይፀጽትም፣ ምን አይልም። ስለዚህ የዋናው ፍላጎቱ ምን እንደነበረ ነው። ለምንድን ያደረከው ነገር ስትል ነገረች። በሰዓቱ ብር ያስፈልገኝ ነበረ፣ እውነታው ማለት ነው በቃ እውነት ስለዚህ ያን ተሰማምታ እንግዲህ ያው ታርቀዋለች። እውነት ተናግሮ መሻበት ማለቅ ቤተኛው። ከዚህ ስንወጣ ራሱ ከድራማው ውጭ ቢሆን ያው እውነት እውነት ነው። ምናልባት የጊዜው አሁን በአሰሪዎቻችን ሊሆን ይችላል፣ ሊቆጥን ይችላሉ ምናምን፣ በቃ እውነቱ ከተናገርን ምንም እንትና አይልም እና አሁን ለምሳሌ እኛ ቤት ሴትየዋ እንትላለች ዕቃ ይሄን መሰበር ምናምን፣ በተለይ ደግሞ የጌጣጌጦች ነገር በብር በብዙ ብር ነው የሚገዙት የምር ግን አንድ ከተተበረ በቃ እኔ ያላየሁ ምናምን ካልኳት እንትን አትልም። እውነታው የእኔ ሳይሆን አሁን ከልጆቿን ጋር እንትን ስትል በቃ እውነቱ ነው የምትፈልገው። በቃ ይሄ ብለው ማለፍ የለም እውነታ ከሆነ እንትን የለም። አሁን እኔ የሆነ ቀን እንትን ሰበርኩኝ እና ነገርኳት። ምክንያቱም ሴትዮዋ መዋሸት ምናምን ምናምን ደግሞ ታውቃለች 3 ሶስት መቶ ሁለቱ መቶ ሀምሳ ዶላር መቶ ሀምሳ ዶላር እኔ ሌላ ቦታ ነው ያመጣኋቸው። በሶስት መቶ ዶላር ነው ገዛሁት አለችኝ። እውነቱ ስድግ ላይ ነው እውነቱ እኔ ነኛ ሰበርኩት፣ አልኳት በቃ እኔ ሰላስብ ሰብርኩ። ከዛ ተሰማም ነው መጀመሪያ በጣም ተቆጥታ ፊትዋን ምናምን ቀይ የሆነ መጀመሪያን ቀይ ነው በዘስቱ እንደ እውነቱ ስነግራት በቃ ትንሹ በረዳለች። በጣም ነው የምታብደው። እውነት ትወዳለች ማለት ነው። አሁን እንደዚህ እኔ እንደዚ እውነት ተወዳሉ አለች። በቃ እውነት ከወደድሽ የእውነቱ ይሄ ነው። እኔ ይሄን ላነሳሰል ሰላስበው ጌጥ ነው ደግሞ ሌላ ነገር አይደለም። ሆን የሚቀመጥ ጌጥ ነው። ሁለት ናቸው ተመሳሳይ አንዳንድ ቦታ የሚቀበጥ ናቸውና፣ ሁለቱ ሶስት መቶ ዶላር ነው ገዛኋቸው አለች። አሁን የዚህ ትንሽ የነገር ሶስት መቶ ዶላር ብዬ አሁን ምን ምን አድርገው ነው አንዱ ብቻ ላስቀምጠው ነው ምናምን ስትል በቃ ያም ሆነ ይህ እውነታ መናገሬ ነው። ሰው እውነቱ ነግሬያት በቃ ሰላም ወረደ ማለት ነው። አሁን ማንኛውም ከዚህ ስትወጡ በድራማም ስንወጣው ያው እውነት ጊዜው ትንሽ እንትል ሊለን ይችላል እንጂ እውነት ከተናገር ሰዎቹ ሊያስቆጡ ይችላሉ፣ ወይም አካባቢ ሌላም ሰዎች ሊሆኑ ይችላሉ። ምን ብሎ በቃ እውነቱ ውሸት ከሆነ የሆነ ጊዜ እውነታው ይወጣል። ለዛ ነው እኮ ገና ካሁኑ ሳይወጣ አያኔ እንትን ስልኝ ብዬ ስለ ዋሸሁሽ ወይም ስለ ዋሸውህ ለሳይሆን በጊዜው ያ ይለቃል በቃ ምክንያቱ ያን ሰው ማወቅ ይፈልጋል። ስለዚህ ሮቤልና እንትናን ዛሬ እውነቱ ከሆነ በቃ እውነቱ አወራል። ተቀበለችው እሱ ብቻ ለምን እንዳደረገው ለምን አጠየቅሽውም ነው? አለቻት። ጠየቀችው እሷም ደግሞ መወጠቅ ስላለባት እና እውነቱን ስጠይቀው ደግሞ ያው ተናገረ እሱም ይሄም ጎበዝ ነው እውነታው ተናግረው በመሸበት ማናደር ነው። ስለዚህ አሁን ሁለቱ ቀጥሏል። አሁን የቀሩ ባቢና ጽናት ነው። ባቢና ጽናትም ይቀጥላሉ። ራሄል ታስተርቃለች። ብሌንናድ ግን ከዛ ቤት መውጣት አለባት። ብዙ ነገር ታብላሻለች። ምርመራውም ዶክተሩ ተሰማምታ ያው ያንተነ ጽናት ስል ብላ ብዙ ነገር ይሄ ግን ወንጀል ነው ብሏል ተናግራለች። ወንጀል መሆኑም ግን ሁሉም እንትን እያሉ እውነታው ለማወቅ ስለሆነ እነሱም ምርመራውን አድርገዋል። የጉንፋን ነው አልሄድም ብትልም የምን ጉንፋን ብቻ ይሁን ተብሎ ያው ልከዋታል። ነጻ ሆናለች ማለት ነው። ተውሉም ነገር ተረጋግጧል። የራሄል ውሸት ከዚህ በኋላ አይደገምም ማለት ነው። በሌላ ነገር ያው ጀምራለች ልታጠቃቸው የሌላው ነገር እስቲ ስቴፕ ባይ ስቴፕ እናያደን። የዛሬው ደግሞ ይሄንን ይመስላል። እስቲ በሚቀጥለው ምን ይሆናል? ቪዲዮ ላይክ አድርጉ። ሰላማችሁ ይብዛ። ባይ ባይ።